ዋይ ኔ በማርያም እህቴ፣ ኧረ ተይ በእናትሽ፣ እንደዚህ እቃ እያስገባሽ እኔን ቤቴ እቃ በቃ ረክሽው። እዩትማ፣ አያምሮ እንዴት ደስ እንደሚል! እቃዎችሽ ያስገባሻቸው እነዚህ የወጥ መቀነሻ ናቸው ወይ የሩዝ ማቅረቢያ ምንድን ነው? የሰላጣ የሩዝ ማቅረቢያ ምናምን የወጥ ማቅረቢያ። ፈጣሪ ሆይ ድረስልኝ። ይሄስ ኩከር ማንደጃ ነው ምንድን ነው? ኩከር ድስት ኩከር ነው፣ ሩዝ መቀቀያ። ወይኔ ነጽዬ ኦ ማይ ጋድ! ይሄ ድስት ይሄን ይሄን ይሄን፣ ሶስቱ ድስት ግን እኔ መውሰድ አለብኝ። ነጽዬ አላቅም፣ ሁሌ ነው በቃ። አሻፍዳለሁ፣ አሻፍዳለሁ። ባለፈው በእርሳሱ የነበረው የት ሄደ? ተሸጠ? ጌታዬ ሆይ፣ እኔ ይሄ ድስት ምናልባት አልባ ሳይዙ ቀንሶ ሊመጣ ስለሚችል ማለት ነው ዝም ብዬ ልስቀለው። በእናታችሁ እዩትማ! ይህ ሶስቱ ድስት የሶስቱ ትልልቁ ዋው! ብሩ ትልቅነቱ እንዴት እንደሚያረካ። በቃ እንግዳ ቢመጣ ምን ቢል ምን ቢል። በእናታችሁ፣ ፈጣሪ ሆይ! ኧረ ነጺ በእናትሽ በእናትሽ፣ ብሬ ብሬ ብሬ፣ እነዚ ተከታታዮቹ ድስት ናቸው። ስንት ነው አንዱ? ለሶስት ስድስት ነው። ስንት ብር ነው ይህ ስድስቱ? አስራ አምስት ሺህ ብር በጣም ነው ግን የሚያምረው። ነጽ ዋው ፍራም ነው አይደል? እነዚህ ወጥ መቀነሻዎች እነዚህ ባለ ክዳንሳ ነው። ወይኔ እናቴ ድረሽልኝ። ምንድን ነው በእናታችሁ። እቃ ሲስተሯ ታመጣዋለ። እንዲ እንደጉድ ታመጣው የለ እንዴ ሲስተሯ እንደጉድ እዩትማ። እዩትማ እዚህ ጋር ደግሞ ይሄ የቅመም መቀነሻ ይሄ የቅመም መቀነሻ አያችሁት። ስንት ነው? ስምንት ፍሬ ነው ሰባት ፍሬ የቅመም መቀነሻ አያችሁት። ደስ አይልም? እዚህ ጋር እንደዛው ባለ ሰባት እዩትማ። እዩት ማስቀመጫቸው ደግሞ እዩት። ይሄውን ኪቺን ካቢኔት ያላችሁ ሰዎች ለቅመም መቀነሻ ይሄ ወይ ይሄ ሽፍቶ ሁሉ ሁሉ ጀነን ውሽ በላይ እና እዩት ይሄ ደግሞ ጆኩ ከነ እንትኑ ምንድነው የሚባለው ከነ ጣውላው ነው። ጣውላ ነው ከነ ሰርቪሱ ከነ ብርጭቆ አያምርም። በጥቁር አለ በወርቃማ አለ። ይሄ አያምርም። ይሄ ደስ አይልም ከነ ጆኩ። ዩት እንግዳ ሲመጣባችሁ ዳፍታችሁ ትራሱ ቢቀመጥ ይሄ እንትን ነገር ነው። ወንፊት ነገር ነው ውሃው እንዳለ ይዘቅጣል ማለት ነው። ይሄ ጆክ ነው ይኸውላችሁ ይሁት በጥቁር አለ በወርቃማ አለ። ይሄ ይሄ ግዙት። ይሄ አይናችሁ ሳታሹ እንግዳ ሲገባባችሁ ማኪያቶ ወተት፣ የተለያየ ትኩስ ነገር ሻይ ምናምን በቃ እንግዳ ፊት እንግዳ ፊት የሚቀርብ እቃ አያምርም። ይሄ አረቦች ቤት በብዛት አለ። ሐሪም ሲመጣ ምናምን ይከሽካ አግራር ከሽካ ወላ ሽፍቱ ሸን ት ይሄ በጣም ግዙት። ነገ ከነገ ዳ እዩት። ይሄም ከነ ጆኩ እዩት። ይሄም ከነ ጆኩ ወይኔ ፈጣሪ ድረስልኝ። ነዚ እቃዎችሽ ግን ምንድን ነው ምንድን ነው? ኦኬ ይሄ ጆክ እኔ የገዛሁሽ አይነት ጆክ በጣም ብዙ ሰው እየጠየቀኝ፣ ዋጋው እራሱ እየጠየቀኝ ነበር። ይሄ ጆኩ ከነ ብርጭቆ ስንት ነው? እነዚህ 3 ዩትማ፣ ይሄ ጆ እኔ ቤት ባለፈ የገዛሁት ባለፈ የሀምሳ ሺህ ብር ዕቃ አልገዛሁትም ግን ረስች የነበረ ዋጋቸው ማለት ነው። ስለዚህ ይኸው ብሪጎቹ አያችኋቸው፣ ብሪጎቹ ብሪጎቹ ብሪጎ ብሪጎቹ ይሄ ደግሞ ለቆሎ ማቅረቢያ ሳህኖች አያቸው፣ ትንንሽ የቆሎ ማቅረቢያ ሳህኖች። ይሄ ደግሞ የቡና መፍጫዎች አያችኋቸው፣ የቡና መፍጫዎች። እዩት፣ የቡና መፍጫ። ይሄ እኔ የገዛውት አይነት ቡና መፍጫ ነው። እዩዋቸው እዩዋቸው። የጁስ መፍጫዎቹ ደግሞ ዋና መግዛት ያለባችሁ ያ ሳቺ የሚለው ነው። እሺ አንደኛ ደረጃው። እኔም እሱን የገዛውት ሳቺ የሚለውን እኔ ሁሉም አንደኛ ሊሆን ይችላል፣ አላውቅም። ግን እኔ ቤት ያለው ያ ጥቁሩ፣ ያ ጥቁሩ፣ ያ ሳቺ የሚለው ነው። አንደኛ ነው። እሺ፣ እሱን ጁስ መፍጫዎች። ያ አላህ፣ እዩዋቸው። ጆኮች፣ እዚህ ጋር ጆክ አለ ከነ ብርጭቆ። ፈጣሪ ሆይ፣ እዩ። ሰርቪስ እያቸው፣ ሰርቪሶቹ፣ ሰርቪሶቹ አይቻቻቹ። ለሻይ ቡና ሰርቪስ እያቸው። እዚህ ጋር ያሉት ሰርቪሶች በብራማ በጣውላው፣ በሰርቪሱ፣ በፕላስቲኩ፣ በብረቱ። ከዛ ፔርሙዝ ደፋያ፣ ሹፉ ደፋያ፣ ሄይ ደፋያ፣ ወላ እዩት ደፋያ። ይህ ፔርሙዞቹን አያቻቸው፣ ያ ፔርሙዝ አያቻቸው፣ ፔርሙዞቹ አያቻቸው። ፔርሙዞቹ ማይኔ አይና ዋጅ እኮ ነው። ምንም ነገር እቃ እንዳታመጡ ከአረብ ሀገር፣ ምንም ነገር ይሄው ይሄው ይቸው ቸው ወቸው፣ በቃ ምንም ማምጣት አያስፈልግም ከአረብ ሀገር። ይኸው ኢትዮጵያ ውስጥ ነው ያለው። በጊዜ ብርሽን ልከሽ እቃሽን ገዝተሽ ቤትሽ ማስገባት በካርቶን አሳሽገሽ። ይኸው ውሃ የሚያፈላው ምንድን ነው ስሙ? ውሃ የሚያፈላው ቦይነር፣ ቦይለር። ይኸው ቦይለር፣ እዩት። ቦይለሩ በቃ በጊዜ ገዝታችሁ ቤታችሁ